በመርሃ ግብሩ በአንደኛው ዙር ክትባት ያልወሰዱና ያቋረጡ እድሜያቸው ከአምስት ዓመት በታች የሆናቸው ህጻናት ተጠቃሚ ይሆናሉ። የመርሃ ግብሩ ማስጀመሪያ ፕሮግራም የሲዳማ ክልል ጤና ቢሮ፣ የክልሉ የህብረተሰብ ጤና ኢንስቲትዩት እና የረጅት ተቋማት በተገኙበት በሸበዲን ወረዳ ዲላ አፈራራ ቀበሌ ተካሂዷል። የሲዳማ ክልል ጤና ቢሮ ኃላፊ ዶክተር ሰላማዊት መንገሻ እንዳሉት ሁለተኛው ዙር የተቀናጀ የፖሊዮ ክትባት መርሃ ግብር ከፖሊዮ በዘለለ የተቀናጀ አገልግሎት ለህብረተሰቡ የሚሰጥበት መሆኑ መሆኑን ጠቁመዋል። በክልል ውስጥ ያሉ የአምስት ከአምስት ዓመት በታች ያሉ ህጻናትን ቤት ለቤት እየተሄደ የሚሰጥ ክትባት ዘመቻ ስለሆነ ከዚሁ ጋር አስተሳስረን ደግሞ ከአምስት ዓመት በታች ያሉ ከዚህ በፊት ክትባት ያልጀመሩ ህጻናት ካሉ ወይም ዜሮ ዶዝ የምንለው ክትባት ያልጀመሩ ህጻናትም ካሉ ልየታ ተደርጎ እነሱም ክትባት እንዲጀምሩ ይደረጋል። እንዲሁም ደግሞ ክትባት ጀምረው ያቋረጡ ህጻናት ካሉ ያቋረጡትን ክትባት ለይቶ ክትባት እንዲቀጥሉ ማድረግ ለማድረግም ተቀናጅቶ የሚሰራ ስራ ነው። በተጨማሪ ደግሞ ቤት ለቤት ሄደው ስለሆነ ይህን ክትባት የሚሰጡት ከፊስቱላ ህመም ጋር እናቶቻችን ራሳቸውን ደብቀው ቤት ያሉ በዚህ ልክ ማህበረሰብ ውስጥ ገብተው ክትባት እየሰጡ እንደዚህ አይነት ችግር ያለባቸውንም እናቶች ልየታ የማድረግ ስራ በቅንጅት የሚሰራ ነው የሚሆነው ማለት ነው። የሲዳማ ክልል የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር ዳመነ ደባልቄ በበኩላቸው ሁለተኛው ዙር የተቀናጀ የፖሊዮ ክትባት መርሃ ግብር በመደበኛ ፕሮግራም አገልግሎት ማግኘት ያልቻሉ ህጻናትን ተደራሽ እንደሚያደርግ ገልጸዋል። በመደበኛ ፕሮግራም ክብር ያደረጉ ህጻናቶች ተደራሽ ያልሆኑ ህጻናቶች ስለሚኖሩ በዋናነት በሽታ መከላከል ላይ ስራ የሚሰራው ስራ ውስጥ አንደኛው ክትባት ነው እና በመደበኛው ፕሮግራሞች ክብር ያልተደረጉ በዚህ በአጠቃላይ በዘመቻ መልክ በሚደረጉ ክትባቶች ተደራሽ ሲሆኑ፣ የበሽታ መከላከል ወይም የወረሽን የመከሰት አቅሙ በጣም የተዳከመና ህዝቡ ደግሞ ከተላላፊ በሽታዎች የመከላከል የመዳን ትርጉሙ ከፍተኛ ስለሆነ የዛሬው ፕሮግራም እንግዲህ ትልቅ ትርጉም አለው። ጠቀመታው ሰፋ ያለ ነው። ዳይሬክተሩ አክለውም በሁለተኛው ዙር የቤት ለቤት የክትባት ፕሮግራም በርካታ የቅድመ ዝግጅት ስራዎች በመከናወናቸው ከአንድ ሚሊዮን በላይ የሚሆኑ ህጻናት የአገልግሎቱ ተጠቃሚ ይሆናሉ ተብሎ ይጠበቃል ብለዋል። የህብረተሰቡ ግንዛቤ አለው። ከዚህ በፊትም ሳምንቱን ቀድመን እንግዲህ ቅስቀሳዎች ነበሩ። ባለፈውም በመጀመሪያው ዙር ፖሊዮ ክትባት ዘመቻ ቀጥሮ ተሰጥቷቸዋል። አንድ ብቻ እንደማይበቃ ና ሁለተኛ ዙር ፖሊዮ ዘመቻ እንዳለ ህብረተሰቡ ግንዛቤ ያለው በሶሻል ሚዲያም በማስ ሚዲያም ቤት ለቤት በቅስቀሳም በሃይማኖት ተቋማትም በሚገባ ቅስቀሳዎች ተደርጓል። ና ህዝቡ ሰፊ በቂ የሆነ ግንዛቤ ያለው ብለን እናምናለን። በዚህ ፕሮግራም እንግዲህ ባለፈው የመጀመሪያው ዙር ላይ ትንሽ የክትባት ጥረትም ስለነበረ ወደ 900 ሺህ ህጻናት ናቸው የተከተቡት። በዚኛው ዙር ግን በቅዚ ጊዜ ተደርጎ ከፌዴራልም ከኢትዮጵያ ህብረተሰብ ጤና ኢንስቲትዩትም በኩል ድጋፍ ተደርጓል በሚገባ በጤና ሚኒስትርም በኩል ስለዚህ ወደ አንድ ሚሊዮን የሚጠጉ ከእድሜያቸው ከአምስት ዓመት በታቸውን ህጻናት ተደራሽ ይሆናሉ ማለት ነው። ወይዘሮ ሁብነሽ ኃይሉ የጤና ኤክስቴሽን ባለሙያ ስትሆን፣ ወይዘሮ መስከረም ማናየ ደግሞ ዲላ አፈራራ ቀበሌ ነዋሪ ናት። ክትባትን በጊዜ ማስከተብ ለተሻለ ጤና የጎላ አስተዋጽኦ ስላለው ማህበረሰቡ ልጆቹን እንዲያስከትብ ጥሪ አቅርበዋል። ፖሊዮ ክትባት ቤት ቤት ለቤት ዞረን ብሎ የሰጠ ነው። አሁን እዚህ ጤና ኬላ ውስጥ ለአንቺ እየተደረገ ነው። አሁን እዚህ የተደረገው ላንች እዚ አይቀርም፣ ቤት ለቤት ሄደን እንደገና እንሞላለን። እሱፎን አሁን ሁለተኛ ዙር ለመጀመሪያ ዙር ለጥሩ ትምህርት አግኝተናል። አሁን ሁለተኛ ዙርም በዛው እንቀጥላለን። ከአምስት በታ ከአምስት ዓመት በታች ላሉት ልጆች ለመጣልን እንትን ክትባት በጣም የተደሰትኩት ከዚህ በፊትም አስከትቤ ያለውን ይሄ ሁለተኛ ዙር ደግሞ ለማስከተብ ነው ያመጣውት ጥቅሙ በጣም የተገኘው እንደዛም፣ ሌሎች ሰዎችም ያልተከተቡ ልጆቻቸውን ያላስከተቡ ቢያስከትቡና ጥሩ እንትን እንደሚገኝ ነው የምረዳውና ቢከተቡ ጥሩ ነው የሚለውን መልክትን መልክተን አስተላልፋለውን። ሁለተኛው ዙር የተቀናጀ የቤት ለቤት የፖሊዮ ክትባት መርሃ ግብር ከግንቦት 22 እስከ ግንቦት 25 ቀን የሚካሄድ ይሆናል።